ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል የምስራቅ ሸዋ ዞን ነዋሪዎች ባለፉት ሰባት ዓመታት እንደ ክልል ብሎም እንደ አገር ለተመዘገበው ሁለንተናዊ ስኬት እውቅና የሚሰጥና አጋርነትን የሚያረጋግጥ የድጋፍ ሰልፍ አካሂዷል። ከፋና ሚዲያ ኮርፖሬሽን ጋር ቆይታ የነበራቸው ሰልፈኞቹ ከለውጡ ማግስት ጀምሮ የተከወኑ ተግባራት የአገርን ክብር ከፍ ያደረጉ፣ ልዕልናዋንም የመለሱ በመሆናቸው ዕለቱን በልዩነት ከመመልከት ባሻገር እውቅና እንድንሰጥ አድርጎናል ይላሉም። የብሔር ብሔረሰቦች እኩልነት የተረጋገጠበት ልማት የተጣደፈበት ግድቡ የተጠናቀቀበት ኮሪደሮች የሽማግሌና አዛውንቶች መሄጃ መንገድ የተሰራበት የብስክሊት የተሰራበት ልማቱ የሚደንቅ ነገር ነው። ወጣቶችም ሴቶችም፣ አባቶች ሁሉም ልጅ ህጻናትም ጨምሮ ልጆችም ጨምሮ እዚህ ጋር የሚታያቸው እችን ቀን ስለሚጥ ስለተደሰጠባት ነው። ለውጥ በኢትዮጵያ ብርሃን የሆነችበት ቀን ስለሆነች መጋቢት 24 ለኢትዮጵያ ህዝብ ልዩ ናት ማለት ነው። የሀገራችን ህዝቦች አንድ ሆነው ታግለው መጋቢት 24 አገራችን ላይ ለውጥ እንዲያመጣ ሆኗል ማለት ነው። ይሄ መጋቢት 24 ደግሞ የሀገራችን ብሔር ብሔረሰቦች፣ ህዝቦች ጥያቄ የተመለሰበት የዲሞክራሲ ጥያቄ፣ የልማት ጥያቄ፣ የማንነት ጥያቄ የተመለሰበት ቀን ያለፉት ሰባት ዓመታት ኢትዮጵያ በውስጣዊም ሆነ በዲፕሎማሲው መስክ ጠንካራ ተሻጋሪ ምድሎችን አስመዝግባለች ያሉት የሰልፉ ተሳታፊዎች ጠቅላይ ሚኒስትሩ ዶክተር አብይ አህመድና አጋሮቻቸው በአጭር ጊዜ ውስጥ የሰሩት ስራ አድናቆት የሚቸረው ነው ሲሉ አንስቷል። በተለይ ራስን ከተረጅነት ለማውጣት የምግብ ዋስትናንም ለማረጋገጥ የተካሄደበት ርቀት ትልቅ ስኬት የተመዘገበበት ነው። የስንዴ ልማቱ ደግሞ ለዚህ እማኝ ሆነ የሚጠቀሱ ሆኗል። ዶክተር አብይ ወደዚህ ወደ ስልጣን ከመጡ ወዲህ በስንዴ ምርት ደግሞ አገሪቷ ራሷን እንድትችል የበጋ ስንዴ በተለይ አጥብቆ በጣም እየሰሩ ነውና፣ ይሄ ትልቅ ለውጥ ነው የምለው። ስንዴ ልማትም ብናለሳሁን ከዚህ በፊት በበጋ በክረምት ብቻ የሚመረተው በአሁኑ ጊዜ በአመት ሁለትና ከዛ በላይ እየተመረተ ነው ያለው። ያም የመጣው በዚህ ለውጥ ሂደት ሁኔታ ነው ማለት ነው። እንደ ክልል ብሎም እንደ ሀገር ለተመዘገቡ ለንተናዊ ስኬቶች እውቅና መስጠትና በከፍታ ማላቅ ቀጣይ የቤት ስራ ነው ያሉት የሰልፉ ተሳታፊዎች፣ በለውጡ ተጠቃሚነቱን ያረጋገጠው ወጣቱ የሚጠበቅበትን ኃላፊነት እንዲወጣም ጠይቋል። ይህ ትውልድ ጥሩ ሁኔታ ላይ ነው ያለው ነው የምለው በተለይ ወጣቶችን ወደ ስራ እንደዚህ አሁን ፕሮጀክቶች ሲመረቁ ስራ የማግኘት እድሉም ስላለ ከጎኑ ቆሞ እንዲደግፉ በልማት በሀሳብ ዛሬ ላይ ለወጣቱ ብዙ እድል ተመቻችቷል። ወጣቱ በስራ ራሱን ችሎ የስራ እድል ተፈጥሮለት በኢኮኖሚም በማህበራዊም በፖለቲካም ንቁ ተሳትፎ እንዲያደርግ መጋቢት 24 እድል ሰጥቷል። በዚህ ድል ደግሞ ወጣቱ እንዲጠቀም ይህንን ለውጥ እንዲደግፍ ይህንን ለውጥ ወደ ኋላ እንዳይመለስ እንዳይቀለበስ ማድረግ ያለበት በሁለንተናዊ ሁኔታ ወጣቱ ነውና ወጣቱ ላይ ትልቅ ኃላፊነት አለበት የሚል እምነት አለኝ። ይህ በሁሉም መስክ ተጨባጭ ለውጥ ይመዘገብ ዘንድ ብዙ ዋጋ ተከፍሏል። ከወንድም ህዝቦች ጋርም በመሆን እኩልነት የተረጋገጠበት ሀገር መፍጠር ተችሏል ያሉት የምስራቅ ሸዋ ዞን ዋና አስተዳዳሪ አባቡ አቁም በጥረታችን የማይቻል ይመስል የነበረውን ተግብረን እንድናስ ሲያሳየ ለውጡ እድል ፈጥሮልናል ነው ያሉት። ያኔ በሴፍቲኔት ስም ስንለምን የነበረውን በማስቀረት በአካባቢያችን ያለውን ጸጋ በመመልከት ህብረተሰቡንም በማስተባበር በሠራ ነው ሥራ የምግብ ዋስትናችንን ማረጋገጥ ችለናል። ይህም ሰርተን እንደምንለወጥ ማድረግም እንደምንችልና በብልጽግና እንደምንሻገር ለዓለም ማሳየት ችለናል። ጉያ ገርሲሱ በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪ አዲሱ አረጋ በበኩላቸው መጋቢት 24 ህዝቡ ትልቅ ድል የተጎናጸፈበት ሁለንተናዊ የህዝቦች እኩልነት ወንድማማችነትና ጠንካራ የዲሞክራሲ ስርዓት ለመገንባት መሰረት የተጣለበት መሆኑን አስታውሶም ከለውጥ ወዲህ እንደ ክልል የተለያዩ የማሻሻያ ተግበራዎች ተካሂዷል ሲሉም ተናግሯል። ይህም የለውጥ ውጤት ነው ያሉት አቶ አዲሱም የአገልግሎት አሰጣጠን በማዘመን የዜጎች ተጠቃሚነት እንዲረጋገጥ እድል መፍጠር ተችሏል። ያሉት የአገልግሎት አሰጣጥን ለማዘመን መንግስትም ለዘርፉ ትኩረት የሰጠውና የለውጡ ፍሬ የሆነው አገልግሎትን በቀበሌ ደረጃ ተደራሽ የማድረግ ስራ እንደ ኦሮሚያ ክልል ከሰባት ሺህ ቀበሌያት በላይ ተደራሽ እንዲሆን ተደርጓል። በዚህም ህዝባችን ጥራት ያለው አገልግሎትን እንዲያገኝ፣ ሰላሙንም እንዲያስጠብቅ እንዲሁም ልማቱን እንዲያስፋፋ ትርጉም ያለው ስራ ተከናውኗል። ይህም ህዝባችን በለውጡ የተጎናጸፈው ትልቅ ድል ነው። ኬኛፍ እንጅፈኖ ፈኖ ጉዳደኔ ፉረቹ ደንዴ